ሰላም አለይኩም ወራህመቱላሂ ወበረካቱ፣ ውድ እና የተወዳችሁ የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁልኝ? አላችሁልኝ ወይ? እኔ ያለው የሰላም ነኝ፣ እናንተም ሰላም ትሆኑ ዘንድ የዘወትር ምኞቴ ነው። ዛሬ አለመሳቅ አይቻልም። እንዳጋጣሚ ኮሚኒቲ ላይ ሆነ ቦታ ተለጥፎ አገኘሁትና እኔ እያሰብኩት ነበረ፣ እኔ በጣም እያሰብኩት ነበረ እነዚህን ነገሮች ማ ሰብስቤ ሰብስቤ አሰባስቤ አጠራቅሜ አጠራቅሜ ሰባስቤ የህዝቡን የህዝቡን ሀዘን የህዝቡን ችግር እፈታለት፣ አለው እውነት ነግራችኋለሁ ብዬ አስቤ ነበር። እንደ አጋጣሚ ዛሬ ዩቱብ ላይ ገባ ስል ተሰብስበው ታመው ሆስፒታል የገቡት በሙሉ ዩቱበሮች ተሰብስበው ተለጥፈው አገኟቸው። እኔም ጉድ ጉድ ጉድ ጉድ አልኩኝ። ጉድ በቃ ጉድ፣ ይሄ ነገር ጉድ ይስከሁድ አልኩኝ። ና እንግዲህ ይሄ እነዚህ ተሰብስበው ያላችኋቸው ያያችኋቸው በሙሉ ታመው፣ ግማሻቸው ፌንት ነቅለው፣ ግማሻቸው በኦዲንስ ምክንያት ይሁን በራሳቸው ላይፍ ምክንያት ተናደው ሆስፒታል የገቡ ሰዎች ናቸው። እኔ የለውበትም ማንም ከማንም መነካከት አልፈልግም። አይኔ ያየችውን ነገር እናገራለሁ። በቃ ከአይን በላይ ማንንም ምስክርነት አልጠራም ማለት ነው። ለማንኛውም ዛሬ እንደምትመለከቱት እንዳሉ ባይዘወይ ልጆችም ጭምር ናቸው። ያመመ የታመመ ያሳመመ እዚህ መሀል ላይ እጃችሁ ያለበት ያናደዳችሁ ፌንት እንዲነቅር ያረጋችሁ በሙሉ ተጠያቂ ናችሁ። በቃ አለቀ፣ ተጠያቂ ናችሁ። ከዚህ በኋላ እንደዚህ እየወደቁ ፌንት እየወደቁ ዝም ብሎ ማየት የለም አይቻልም፣ በፍጹም ማን ፌንት ነቅሎ ማን ሆስፒታል ገብቶ። አሁን በቀጣይ ደግሞ እያንዳንዳቸው ህክምና ያካሄዱትን ሰዎች ዶክተሮቻቸውን የፍቅር የዶክተር እፉዬ ናት። እፉዬ ታቋታላችሁ። ከኢፍሬም ጋር የምሰራው ኤፍሬም የትናንት ነው። የኢፍሬም ፎቶ ያው አልገባም። የምር ትናንትና ኢፍሬም ታሞ ነው መሰለኝ፣ ንጃ ታሞ መሰለኝ። ግማሹ እጁኑ ቆርጦ፣ ግማሹ በኦዲንስ ምክንያት፣ ግማሹ በስራ አጋሩ ምክንያት፣ ግማሹ በፍቅረኛው አማካኝነት፣ ግማሹ በቦይ ፍሬንዱ፣ ግማሹ ደግሞ በባሉ አላቅም። ግማሹ በጓደኛው እኔ አሁን በምን በምን በምን መብን ገቡ ብላችሁ ብትሉኝ እያንዳንዳችሁ የገቡባቸውን ሪዝኖቻቸውን አሳማኝ ሪዝን አላቸው የላቸውም ብላችሁ ብትጠይቁኝ እያንዳንዱ አስረዳችኋለሁ ማን በምን ምክንያት እንደገባ ማን በምን ምክንያት እንደወደቀ ማን በምን ምክንያት ፌንት እንደበላ ማን በምን ምክንያት እንደዚህ አይነት በሽታ ላይ እንዲወደቀ እነግራችኋለሁ ማለት ነው። እኔ ከዚህ በኋላ እያንዳንድ? መጥቼ እንጫጫለሁ ብቲ እንጫጫለሁ ብቲ፣ እኔ የለሁበትም። እናንተ ና ያድገኝ፣ አርፋችሁ ተቀመጡ፣ አርፋችሁ ተቀመጡ፣ አርፋችሁ ተቀመጡ። አይናችን ያየውን ነገር፣ ጆሮችን የሰማውን ነገር እንናገራለን እንዴ። እኔ እኮ እንደ ማንኛቸውም እኮ ሸቃላ ዩቱበር ነኝ፣ ሸቃላ ዩቱበር ነኝ። የመጣልኝን አጮኋለሁ፣ አጮኋለሁ፣ በቃ ከዛ በኋላ ማነኝ ማነኝ አጨብጫቢ ነኝ በሚለው ራሴን እዛ ቦታ ላይ ራሴ በቃ ማነኝ ማነኝ አጨብጫቢ ነኝ በሚለው ራሴ አምኜ ወድጄ ፈቅጄ አጨብጫቢ ሁኜ ተገኝቻለሁ። እኔ እኮ እውነት ማለት ነው፣ እውነት በቃ ትጎትታችኋለች፣ ትጎትታችኋለች ወደፊት እንድትራመዱ አታረጋችሁም። እውነት አንድ ቦታ ላይ እውነት ላይ ድርቅ ብላችሁ ስትገኙ ማለት ነው ህዝቡ ወደው ምን እንደተቃለች ውሸታም? አጭበርባሪ በርባሪ አምታች አቃሊ በቃ እንደዛ ነው የሚወደው ህዝቡ። እውነት የሚናገር በአቋሙ የሚጸና ድርቅ የሚል ሰው አይወድም። በቃ እን ከዚህ በኋላ በራሴ ፈቃደኝነት በውሸት በውሸቱ አለም ላይ ራሴን አቀላቅዬ እሰራለሁ። እኔ ማን ነኝ እንዴ እኔ አስር ሺህ መግባት እንዴት አያምረኝም ወይንም እኔ እርጉዝ ነኝ ማለት አለብኝ። እያንዳንድች እየገባሽ ከነ ልጅሽ ልጅ ልጅ ማለት ደግሞ የወለደ ያስወለደ ምናምን አይደለም። ልጅ ልጅ ማለት የቤተሰብ አለ። እንደው በሚገባን ቋንቋ የምንለው ምን መሰላችሁ? እንትን ነው ትርፍ አካውንት ያለሽ ሶስት አራት የጎረቤት የዘመድ የጓደኛ ይቱ ማን ነው ስልክ ያለሽ እየገባች ከዚህ በኋላ ሰብስክራይብ ታደርጊያለሽ ታደርጊያለሽ። በቃ አለቀ እንዴ አርጉኝ እንዴ። ነው እናንተ ምንድነው? ይሄን ያህል በቃ አርጉኝ፣ ሰብስክራይብ አርጉኝ፣ ሼር አርጉልኝ። በቃ እንዴ ልስራበት የታመሙትንም ያሳመሙትንም ነገ በቀጣይ ከነስማቸው እንትና በማን ምክንያት እንደገባ ሆስፒታል፣ እንትና በማን ምክንያት ፌንት እንደነቀለ፣ እንትና በማን ምክንያት ለዚህ ነገር እንደተጋለጠ ከነ ጉዳያቸው ከነ ጉዳያን ጉዳያቸው እያወጣው ነው ማሰጣው በቃ አለቀ እንዴ እኔ ማን ነኝ? ሰው እኮ እንዴ! ኧረ ተው ተው ተው! እውነት ላይ በቃ እንመስረት፣ እውነት ላይ እንሙት፣ ለእውነት እንቁም። ብላችሁም ይብላችኋል። ለሀገሩ የሚሰራ እዩ። የአርቲስት ገነት ንጋቱ ልጅ ተመልከቱ፣ ተመልከቱ። እናቱን፣ አባቱን በዙሪያው ያሉትን እህቶቹን፣ ወንድሞቹን፣ ጓደኞቹን እንዲህም ጨምሮ የኢትዮጵያን ቀይና አረንጓዴ፣ ቢጫ ባንዲራውን ሽልማት ያስገኘው መዳሊ ተሸልሟል። እንዴ ምንም አድናቂ የለለው፣ ምንም አጨብጫብ የለለው፣ ምንም አዘብዛብ የለለው። ለምሳሌ እነ ሂክማ ልውሰድላቸው እነ ኢሳ ምን ማለት ነው? ምንም አሽቃፈጭ ላቸውም። በ29 ቪዲዮ በ29 ቪዲዮ ሁለት መቶ ምናምን ሺህ ገብተዋል። እነሱ ልጆች አሁን በእውነት ላይ እየተመሰረቱ ናቸው። እኔ ህዝቡ ደግሞ እውነት አይወድም ብሎ ማለት ደግሞ ይከብደኛል። አንዳንድ ጊዜ ይሄን ነገር አይቼ እኔ ምስኪ በእውነት አይተመስለች አንድ ቀን ተሳስቼ ዋሽቼ አጭበርብሬ አስመስዬ አላውቅም። እኔ ከዚህ በኋላ ማስመሰል መገባለሁ ማጭበርበር መገባለሁ። ማጭበርበር መስረቅ ነው። እንደ እናንተ መስረቅ አልገባም አላጭበረብርም። ማስመሰል ማስመሰል ላይ በቃ ገባለሁ። መዋሸት መዋሸት ላይ ገባለሁ በቃ ሟሸት። ኧረ እንዴ እንዴት ነው ከዛስ? ከዛ በኋላስ? ቻለም እኮ ቀሪ ናት። ነገ በኔ ምክንያት እስ የሚሳሳቱ ሰዎች እንዴ፣ ነገ እኮ ሩቅያ እንደ አለች እኮ እንዴ፣ ሩቅያ እንደዚህ ብላለች እኮ ብለው ደግሞ ሊያወሩ ሊሳሳቱ፣ ይህ ለሰው ልጅ ደግሞ የውርቀታቸው ምክንያት መንስኤ መሆን አልፈልግም። ለማንኛውም ቤተሰቦቼ ለመሳቅና ለመጫወት ያክል ነው እንግዲህ ተሰብስበው እንደዚህ እንደዚህ ልጆችን ጨምረው ልጆችን ጨምሮ የለጠፋችኋቸው ሰዎች እናንተን፣ አልፋታችሁም። ኧረ ምንም ነገር የሚያገናኘን የለም። ተጋብተንም አናቅም፣ ከአሁን በፊትም ተጋብተንም አናቅም። ፍቺ ደረጃ ማንደርስም። የለጠፍሽው ሴትዮ ራስሽን ታቂያለሽ። እዚህ መሃል ላይ ልጆችን በማስገባትሽ በጣም ተናድጃለሁ። ግን ብናደድም፣ ችየዋለሁ። በቃ ችየዋለሁ። ሂጂበት፣ እኔ መሄድበት አለሁ። በቃ እንዴ ሰው እናቴ የሚወደው ማስመሰል ነው፣ ማጭበርበር ነው። ሩቅ ያላ ስላስ አድርጊ ላላችሁ ይልጆች ከዚህ በኋላ ይሄው ጀምር ያለውን ጀምር ያለው። እኔ የሰው ደስታ ብቻ ነው የሚያስደስተኝ። የሆነ ነገር ሲፈጠር ራሴን ወደ ጎን ገለል አድርጌ መፍትሄዎችን ነው የምፈልገው። ችግሮች ይፈታሉ ወይ አይፈቱም? ወይም በዝምታው ነገሮች ማሳለፍና። ቤተሰቦቼ ዛሬ እንግዲህ እንደምታዩት በአዲስ ቪዲዮ እንዳለ እዚህ እዚህ ሰፈር ላይ ልጆቻችሁ ካሉ ይቅርታ፣ እኔ አግኝቼው ነው። ኤዲትም አላረኩኝ ፎቶ አላቀናበርኩም፣ ተቀናብሮ አግኝቼው ነው እንዳትፈርዱብኝ። የገነት የአርቲስት ገነት ልጅ ደግሞ ልጆች እውነት ታውቋቸዋላችሁ። ምርጥዬ ለእናትና ለአባቶቻቸው ክብር ያላቸው ለሀገራቸው ክብር ደፋ ቀና ብለው የሚሰሩ ወጣቶች ናቸው። እነሱን አለማድነቅ ንፉክነት ነው። ቤተሰብ እንግዲህ ያው